አሰላሙ አሌይኩም ይህ የአረብኛ ክፍለ ጊዜ ነው ተከታታይ የአረብኛ ትምህርታችን አሁን እንጀምራለን መልካም ቆይታ ፉርሳ ሰኢዳ መልካም ትውውቅ ኢድ ሰዒድ መልካም በዓል ኢድ ሙባረክ መልካም በዓል።

መብሩክ፣ የምስራች ኮንግራጁሌሽን ነው። ሙምታዝ፣ እጅግ በጣም ጥሩ እጅግ በጣም ጥሩ። መርሐበን ቢኩም፣ እንኳን ደህና መጡ።

ሹክረን ማአሰላማ እንደህናሁን አመሰግናለሁ። ኢለልቃ እስከምንገናኝ ትምህርቱ ይቀጥላል። ሰብስክራይብ አድርጉ። በሌላ ፕሮግራም እስከምንገናኝ መልካም ቆይታ